አሁን የምትመለከቱት በሴኔጋል የ6 ቢሊዮን ዶላር ከተማ የሚገነባበትን እቅድ ነው። አፍሪካን ለመለወጥ ቃል የተገባ እቅድ፣ በአፍሪካ ውስጥ በጣም የሰለጠነና ቀጣይነት ያለው ከተማ መሆን የነበረበትና ትልቅ ተስፋ ይዞ የመጣ እቅድ ነበር። ሚዲያው ጉዳዩን አፏፏሙት፣ ባለ ሀብቶች ደገፉት። የ200 ሄክታር መሬት በሴኔጋል ውስጥ ተሰጠው። የህራይ ኦን እንዲሆን መንገዱን በይፋ አዘጋጁለት። በአሁኑ ሰዓት ከተማው መንገድ፣ ሆስፒታል፣ የገበያ አዳራሽ፣ ሆቴል፣ ፖሊስ ጣቢያና ትምህርት ቤት ሊኖረው ይገባ ነበር። ነገር ግን ሁኔታው ይህንን ይመስላል። ይህ ትልቅ ምኞት ያለው ህልም ጠፋ ወይንስ በደንብ የታሰበበት ከብዙ ንጹሐን ዜጎች በሚሊዮን የሚቆጠር ዶላር እንዲዘረፍ ያደረገ ማጭበርበር ነው? እሱን አንድ ላይ የምናየው ይሆናል። ሰብስክራይብ በማድረግና የደውሏን ምልክት በመጫን አስገራሚ ቪዲዮዎችን ይከታተሉ። ይህ ሲፖራ ቲቪ ነው። ኤከን በአንደኛው ክፍለ ዘመን በጣም ስኬታማ ከሆኑ የአሬንቢ አርቲስቶች ውስጥ ይመደባል። ነገር ግን አመታት እያለፉ ሲሄዱ ኤከን ከዚህ በላይ ሊሆን ቻለ። entertainers it's going to be your job to redefine how people think about africa የአፍሪካን ህዝቦች ለመርዳት ያለው ቁርጠኝነት ለአፍሪካ ታላቅ እቅዶችን በማዘጋጀትና ለአህጉሪቱ ብሩህ የወደፊት ተስፋን በመቅረጽ እንደ ባለራእይ የበጎ አድራጊ ሰው እንዲታይ አድርጎታል። እንደ አውሮፓውያን አቆጣጠር በ2014 ላይቲንግ አፍሪካ የሚል በአፍሪካ ለ250 ሚሊዮን ዜጎች በፀሐይ ኃይል የሚሰራ መብራት የሚያድለውን ፕሮጀክት ይፋ አደረገ። እንደ አውሮፓውያን አቆጣጠር በ2020 የኤከን ላይቲንግ አፍሪካ ፕሮጀክት ለ28 ሚሊዮን ዜጎች በፀሐይ ኃይል የሚሰራ መብራት መዳረሱ ትልቅ ስኬት ሊሆን ቻለ። ለኤከን ግን ይህ ገና ጀምሮ ነበር። እንደ ኢሮፓን አቆጣጠር በ2018 ዋናውን ፕሮጀክት ሊያሳውቅ ቻለ። በማርቨል ፊክሽን ውስጥ ከሚገኝ በሀብት በላቁ ቴክኖሎጂዎች እና በበለጸገ ባህሉ በሚታወቀው በዋካንዳ የተነሳሳ ከተማ እንደሆነ ተናገረ። ኤከን ሲቲ ከየትኛውም ከተማ የተለየ ይሆናል። ለስነ ምህዳር ተስማሚ የሆነ ከፍተኛ የቴክኖሎጂ እድገት የሚኖርበት ሰማይ ጠቀስ ፎቆች፣ የገበያ ማዕከሎች እና የቱሪስት ሪዞርቶች ያሉት ከተማ ይሆናል። ለሴኔጋል ፊልምና መዝናኛ አዲስ ቤት የሚሆን ሴንውድ የተባለ ልክ እንደ ሆሊውድ አይነት ኢንዱስትሪ ለመገንባት እንኳን እቅድ ነበረው እና ከከተማዋ ጋር የሥራ የቱሪዝም እና ለአፍሪካ የተሻለ የወደፊት ተስፋ አብሮ መጣ። በጊዜው የነበረው አቅም ትልቅ ነበር፣ ራዕዩም ታላቅ ነበር። ግን አንድ ሙሉ ከተማ ከባዶ እንዴት ይሰራል? ያው ሁሉም ታላላቅ ራዕዮች የገንዘብ ድጋፍ ያስፈልጋቸዋል። እናም በዚህ ጉዳይ ላይ የኤከን ራዕይ 6 ቢሊዮን ዶላር ዋጋ ሊያስከፍል መጣ። አንዳንዶች እንዴት በምድር ላይ ይህ ገንዘብ በቀላሉ እንደሚገኝ ጠየቁ። ነገር ግን ኤከን ሌላ እቅድ ነበረው። አያችሁ፣ ኤከን ለግንባታው ራሱ ለመክፈል አላሰበም። ይልቁኑ የግል ኢንቨስትመንቶችን ፈልጎ ነበር። ፕሮጀክቱ በዋናነት የተደገፈው በአሜሪካ በሚገኘው ኬ ኢንተርናሽናል በተሰኘ የልማት ድርጅት ሲሆን ግንባር ቀደም ባለሀብቱ ኬንያዊው ጁሊየስ ማሊ ነበር ኢንቨስት ያደረገው። ኬ ኢንተርናሽናል የመጀመሪያውን 4 ቢሊዮን ዶላር የገንዘብ ድጋፍ አደረገ። ይህ አስገራሚ ይመስላል አይደል? እውነቱ ግን መሰላችሁ ይፋ ባልሆኑ ስምምነቶች ምክንያት ሁሉንም ዝርዝሮች ማንም አያውቅም። እኛ ግን ሌላ የምናውቀው ነገር ፕሮጀክቱን ወደ ህይወት ለማምጣት አንድ ተጨማሪ ቁልፍ ተጫዋች ድርጅት እንዳለ ነው። ሳብኮ የሴኔጋል ግዛት ቱሪዝም ኤጀንሲ የመሬት ግዢውን የደገፈና አጋር ሆኖ የቀጠለ ድርጅት ነው። ከእንደነዚህ አይነት ስሞች ጋር ፕሮጀክቱ ህጋዊ ይመስላል። ገንዘቡም በደንብ እየገባ ነበር። ብሉ ፕሪንቱም ተዘጋጀ። ኤከን ሲቲ የኦን መንገዱን በይፋ ጀመረ። ኤከን በዚያ አላቆመም። ሌላ ተጨማሪ ሀሳብ ነበረው። በአንዳንድ የአፍሪካ ክፍሎች ያሉ ገንዘቦች እምነት የማይጣልባቸው በመሆናቸው ሰዎች የሞባይል ደቂቃቸውን ተጠቅመው ሲገበያዩ ተመልክቷል። ኤከን በዘፋኝነት ይታወቃል። ነገር ግን በተጨማሪ አዲስ ለአፍሪካ ብቻ የሚሆን ክሪፕቶ ከረንሲ ይፋ አደረገ፣ ኤኮይን። ኤከን ኤኮይን እንደ ሌሎቹ ክሪፕቶ ከረንሲ ብቻ እንዳልሆነ ይናገራል። ይልቁኑ አፍሪካውያንን ካልተረጋጋ የአገር ውስጥ ምንዛሬና ብልሹ አሠራር ነፃ እንደሚያደርግ ይናገራል። በኤኮን ሲቲ ሰዎች ይህንን ክሪፕቶ ከረንሲ ይጠቀሙታል ተብሎ ይታሰብ ነበር። ምግብ ለመግዛት፣ ለአገልግሎቶች ክፍያ እና ሌላው ቀርቶ ንግድን ለመጀመር ጥቅም ላይ ይውላል። ኤኮይን እንደ አውሮፓውያን አቆጣጠር በኖቬምበር 2020 ተጀመረ። መደበኛ ሰዎች የግል ቁጠባቸውን በሱ ላይ ማዋል ጀመሩ። የሳንቲሙ ዋጋ በፌብራሪ 2021 በ0.5 ሚሊዮን ዶላር ከፍ ቻለ እና በዚህ ኢኮን የዳበረ ኢኮኖሚ የማሳደግ ተስፋው እውን እየሆነ መጣ። ሆኖም በፕሮጀክቱ ዙሪያ ካለው ደስታ ጋር አንድ ነገር ሊዋጥ አልቻለም። ይህ ሁሉ ነገር እውነት ለመሆን ትንሽ በጣም ጥሩ ይመስላል። እናም ነበረ አስደናቂው የኤከን ሲቲ ማርሽ ቀያሪ ፕሮጀክት መሆን ነበረበት። ዛሬ ግን ምን እንደሚመስል ተመልከቱ። ኤካንና የሴኔጋል መንግስት በትክክል ከአምስት ዓመት በፊት ያኖሩት መሠረተ ድንጋይ በእርግጥ በቦታው ላይ አንዳንድ ግንባታዎች ይታያሉ። ይህ ህንፃ ለምሳሌ ዘመናዊና ወደፊት ለመራመድ የሚችል ይመስላል። ነገር ግን በእውነቱ ከተማን ለመምሰል እጅግ እጅግ ብዙ ይቀረዋል። የ6 ቢሊዮን ዶላሩ የሰለጠነ ከተማ እንዴት ባዶ ምድረ በዳ ሊሆን ቻለ? ሰዎች ሳንቲሙን እንደ ኢንቨስትመንት አድርገው እንደሚግዙት ተስፋ በማድረግ ኢከን ኤኮይን ላይ ከባድ ቤቲንግ ጀምሮ ነበር። በዚህ መንገድ ገንዘቡ ቀጥታ ወደ ከተማው ግንባታ ይውላል ተብሎ ነበር። ግን ሁላችንም እንደምናውቀው ክሪፕቶ በጣም ተለዋዋጭ ነው። ይህንን ደግሞ እንደ ኤከን ሲቲ ካሉ እርግጠኛ ካሉ ፕሮጀክቶች ጋር ስታዋህዱት ሰዎች ለምን የውየታችሁን ቁጠባ ወደዚህ ክሪፕቶ ከረንሲ ለማፍሰስ እንዳመነቱ ለመረዳት ቀላል ነው። እና ዋጋው ከ0.58 ዶላር መቀነስ ከጀመረ በኋላ ሰዎች ፈርተውት መሸጥ ጀመሩ። ከረንሲውም ወደቁን ቀጠለ። ዛሬ የኤኮይን ዋጋ ወደ 0.003 ዶላር ሊወርድ ይችላል። ይህ ማለት በኤከን ትልቅ ራዕይ እና ቃል ኪዳኖች ያመኑ ብዙ ንጹሐን ሰዎች የህይወት ቁጣባቸውን እንደ ቀልድ ሊያጡ ችለዋል። የኤከን ሲቲ ግንባታው ከመጀመሩ በፊት የፋይናንሻል ፋውንዴሽኑን ሊያጣ ችሏል። እስቲ ይህንን በጊዜ መስመር በተቻለ መጠን ከፋፍለን በቀላሉ ለማየት እንሞክር። ይህ ሁሉ ነገር በሁለት ሻያ ኤከን የመሰረተ ድንጋይ ሲያስቀምጥ ይጀምራል። 2022 ምንም ጠቃሚ ነገር አልተገነባም። እንደ አውሮፓውያን አቆጣጠር በሁለት ሻያ ከዚህ በግማሽ ከተሰራ የእንኳን ደህና መጣችሁ ማዕከል በስተቀር መሬቱ አሁንም ባዶ ነው። እንደ ኢሮፒያን አቆጣጠር በ2024 አሁንም ባዶ ነው ከአንድ ነገር በስተቀር ግፊት። የሴኔጋል መንግስት ትዕግስት አጣ። በጁን 2024 ሳብኮ ለኤከን መደበኛ የማስጠንቀቂያ መልእክት ላከ። በዚሁ ዓመት በሐምሌ ወር መጨረሻ ስራ ካልጀመረ መሬቱን መልሶ እንደሚወስዱት አስጠነቀቁ። የኤከን ሲቲ ገና ሳይጀመር እየፈራረሰ እንደሆነ ግልጽ ምልክት ነበር። እናም ሰዎች መጠየቅ ጀመሩ፣ ገንዘቡ ወይ ገባ? ኤከን ቀደምት ባለ ሀብቶች ከአዳዲስ ባለ ሀብቶች ገንዘብ የሚከፍሉበትን የተራቀቀ እቅድ በማውጣቱ ተከሶ ነበር። ኤከን በእርግጥ ብዙ ሰበቦች ነበሩት። የመጀመሪያው ሰበብ የኮቪድ-19 ወረርሽኝ በእርግጥ ያን ጊዜ ኢኮኖሚው ጣራ ነግቶ ነበር። ኤከን የማጭበርበር ወንጀላዎቹን ጥረቱን ለማዳከም ሰዎች የሚጠቀሙባቸው ዘዴዎች በማለት ውድቅ ያደርጋቸዋል። ፕሮጀክቱም ላልተወሰነ ጊዜ ሊቆም ቻለ። ግን ኤከን እንደዚህ ያለህን በመሸጥ የመጀመሪያው ሰው አይደለም፣ የመጨረሻውም አይሆንም። ለምሳሌ ለኮከቦች የቅንጦት ኑሮ የተመኘላቸው ነገር ግን መሥራቹን እራሱን ለስድስት ዓመታት እስራት የዳረገው የፋየር ፌስቲቫልን እንመልከት። በአርቲስቶች የሚተዋወቀው የኤንኤፍቲ መገበያያም በአንድ ምሽት ዋጋው ጣራን ይነካ ቻለ። ይህም ባለሀብቶችን በገንዘብ እንዲጎዱ አድርጓል። ሌላ ደግሞ ያው እንደ አኮን ያሉ ታዋቂ ሰዎች መሬት የማይነካ ቴክኖሎጂ የሞላበትን ቦታ ለመገንባት አጉልቃል ይገባሉ። ለምሳሌ ኢድሪስ ኤልባ በሴርያሌን የባህር ዳርቻ ላይ ለአካባቢ ጥበቃ ተስማሚ የሆነ ስማርት ከተማን እየደገፈ እንደሆነ ሰማን። ኤከን በጎ አድራጊና በባህሉ ትክክለኛ ነገር ለማድረግ የሚፈልግ ሰው በመሆን መልካም ስም ገንብቶ ነበር። ስለዚህ ሰዎች እሱን ማመን ይፈልጋሉ። ከሁሉም በላይ ግን የኤከን ሐሳብ ጥልቅ ግላዊ ግብ ነበር። እሱም ማንነቱን ለመቅረጽ የረዳውን አህጉር ውለታ አለመክፈል ነበር። ታዋቂነት ከእውቀት ጋር እኩል እንዳልሆነ ለመዘንጋት ግን ቀላል ነው። ትልልቅ ህልሞች ትልቅ ህጋዊ የገንዘብ ድጋፍ ይፈልጋሉ። ያለሱ ህልሙን ይቀራሉ። ስለዚህ ምናልባት የተሻሉ ጥያቄ ይሆናል፣ ሳይሆን መጀመሪያውኑ እነዚህን የታዋቂ ሰዎች ቅዠት ማመን አለብን የሚል ይሆናል። በእርግጥ እንደ እኔ ሀሳብ ኤከን በጣም ጥሩ ሐሳብ ነበረው። ከፖፕ ስታር እስከ በጎ አድራጊነት ያደረገው ጉዞ በአፍሪካ የወደፊት እጣ ፋንታ ላይ ኢንቨስት ለማድረግ ያለውን እውነተኛ ፍላጎት ያሳያል። የሐሳቡና የራዩ ጥንካሬ የሚያስገርም ቢሆንም ስለ አደጋዎቹና ችግሮቹ እውነተኛ መሆንም እንዳለብን መረዳት ያስፈልጋል።